ለምቀኛ የለንም ቦታ ለወሬኛ እና እኛ አንተኛ ብሏል ቀብራራው። መሆንም የለበትም መሆንም የለበትም። እጅ መስጠት የለባችሁም። ይሄንን የሚያምረው ውበታችሁን፣ ይሄንን የሚያምረውን ፈገግታችሁን ለመንጠቅ ደፋ ቀና የሚሉ እነ ጸንፌ እና እነ ከበዳሉ እግራቸው ይሰበር ብለናል። እኛም ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ ይብዛልኝ። ዛሬ የሆነ ነገር በጣም በጣም በጣም አንገብጋቢ የሆነ ነገር ነው እየላችሁ የመጣሁትኝ፣ ምን ለኔ፣ ለእናንተም ሁላ አንገብግቧችኋል። ማን ነው ከእናንተ ጋር አብሮ የሚኖረው? ከፍፄ ውጭ አንፈልግም ስትሉ ነበረ። እኔም ከፍፄ ውጭ አልፈልግም። የማልፈልግበት አንደኛና አንደኛ ነጥቡ ሃይምዬን እንደምታዩት ነው። ውበቷ በነጋው በነጋው በነጋው እየጨመረ ነው። አስቡት አስቡት፣ እንኳንን ወንድን፣ ሴትን ያማልላል ውበቷ። አስቡት፣ ይሄ ውበት ይዛ ሌላ ደባል ሰው መኖር የለበትም ከነሱ ጋር እንዴ። ያምለኒ፣ ይሄምለኒ፣ ያምለኒ ይሄ ምን ለእኔ ነው የሚላት። መንገድ ላይ ስትሄድ የኔ የኔ ብሩኬ ራሱ እኮ ግራ ተጋበው። ትልቅ ኬስ ቢኖረው የሚለብሰው ቲሸርት እና ሱሪ፣ በዛ ውስጥ ራሱ ከቷት ይዟት ቢሄድ ደስ ይለዋል። ምን ከሱ ውጭ ማንም እንዲያይበት አይፈልግም። እኔ ከአይኖቹ ነው ይሄን እኔ ተረዳውት፣ ከብሩኬ አይኖች ማለት ነው። እና ምንድነው ከአብሮ አደጉ ጓደኛው ውጪ ማንም ከነሱ ጋራ ባይኖር፣ እንደኔ እንደ ሐሳብ ጥሩ ነው ጥሩ ነው ምክንያቱም እነዚህ ልጆች ምንም ነገር አንጠረጥርም፣ ሀይሚንም በጭራሽ አንጠረጥራትም። ግን ወንድ ልጅን ማመን ከባድ ነው ውዶቼ፣ ወንድ ልጅ ከባድ ነው፣ ከባድ ነው ትላላችሁ እና ይሄንን የሚያማልል ውበት ይዛ ሌላ ደባል ጓደኛ ምናምን ነገር መሆን የለበትም። እንደው ቦራዬ ከፍፄ ውጭ ማንንም ሰው እንዶ እንዶ ደባል እንዳይመጣ ብለናል። እንደው አደራ አደራ ብለናል። ከወዲሁ ከወዲሁ አደራ ብለናል እና ዛሬ ደግሞ የሆነችው ቀፈታ ማለት ነው። ቃልያለች። እኔ እኔ በነገራችን ላይ እንደዚህ አይነት ወሬ አትንገሩኝ፣ አትንገሩኝ። እኔ እንደዚህ አይነት ወሬ የሚያወራ ሰው ደካማ ነው። በራሱ ላይ መስራት የማይችል ሰው ነው። በቃ እኔ በራሴ ላይ መስራት የሚችል ከሆንኩኝ በቃ ለነገ ምናለኝ ብዬ የማስብ ከሆነ ሌላውንም ሰው በእንደዚህ አይነት መንገድ ጅጅ አላደርግም። ሃይሚ እንዴት ቤት ትገዛለች? ብሩክ እኮ አውቆ ነው ምናምን ነገር አንቺ እንደ የእሱ የእነሱን ፕሮፋይል ተሸክመሽ እንደዚህ ብሎ ለእኔ ማውራት ለምን አስፈልግ አዎ ብዬ ከአንቺ ጋር ማሽቃብጥ መስሎሽ ነው እንዴ? ቃልዬ ምን ትላለች፣ የእኔን ጭንቅላት ለመንትን ለመገምገም ምን ትላለች ምናምን ነገር ለማለት እኮ ነው። እኔ ምንም አልልም፣ ምንም ምላችሁ ነገር የለም። እንደዚህ አይነት ፈተና እኔ ላይ አታደርጉ እንዴ። እኔ ምላችሁ ልንገራችሁ፣ እኔ ምን ብዬ እንደምመልስላችሁ ልንገራችሁ። እኔ የምመልስላችሁ መልስ በውስጥም በዝህም ልመልስላችሁ የምችለው ምላሽ ለምን ቤት አይደለም ፕሌን ገዝታ ሰፕራይዝ አታደርገው አቅሞ ካላት የሚል መልስ ነው የምመልስላችሁ። የእሷ ማለት የእሱ አይደለ? እንዲ የእሷ ማለት የእሱ፣ የእሱ ማለት እንደዛው፣ በተቃራኒው የራሳቸው ነው የጋራቸው ነው። እንዴት እንደዚህ ተብሎ ሰውን ይታማል? አትሙ። ጥሩ ነው ጥሩ አይደለም ነውር ነው። ለእኔ እንደዚህ አይነት ሀሚታ አታቅርቡልኝ፣ የምሬ ነው። ደግሞ እኮ የሆነ ማልጠብቃት እኮ ሰውናት እንደዚህ መታ የምታደርግልኝ ትክታክ ላይ ሾካካ። ደግሞ አድናቂሽ ነኝ ብሩኬና ሀይሚ ስለምትወጅ በጣም ነው በጣም ነው ማደንቅሽ እያለ ስትሸዋክክ ነበረ ስትለጣጠፍ። ወደዛ ባክሽታይ ዋታ። አድንቂኝ እኔ በራሴ ስራ ሰርቼ በራሴ የሆነ ነገር እየስመጣ አድንቂኝ። ይሄ ምንድነ ማሽቃበጥ ነው እኮ። ምን ሆነች ነው? እነሱ እኮ ምንም ነገር ቢያደርጉት ዝጋ፣ የጋራ ንብረታቸው ነው። አሁን ብሩኬና ሀይሚ አብረው እየኖሩ የብሩኬ የግል የሚባል ነገር የለም፣ የሀይሚ የግል የሚባል ነገር የለም፣ የጋራቸው ነው። እንዴ እኔ ከአንድ ማምነው ሰው ጋር አብሬ እየኖርኩኝ ቃል ገብቶልኝ እምነቱን ያክል ሰጥቶኝ አብሬው እየኖርኩኝ የእኔ ነው ይሄ ብዬ የምልበት አንድ ቤት የለኝም። ዛት ሚንስ ሌላ የምጠብቀው ወንድ አለ ማለት ነው። እና እንደዚህ አይነት የጅል አስተሳሰብ አታስቡ እኔ ሩስ ቀቃይ ነኝ ግን በጣም አርቄ የማስብ ሰው ነኝ ጅል አይደለሁኝም የእውነቴን ነው ምላችሁ እውነቴን ነው ምንም እንኳን ዝቅ ያለ ስራ ብሰራ በሰው ሀገር ላይ ሆኜ በሰው ቤት በቃ እኔ አቃለሁኝ በጣም በጣም በጣም አስተዋይ ነኝ ብዬ ነው የማስበው ለራሴ ማለት ነው እና እንደዛ አይነት ወሬ አታንሸኩል ለእኔ አደራ አደራ አደራ እኔ ይህ ወዳጅሽ ነኝ ምናም ብላችሁ ከቀረባችሁ በኋላ ብሩኬን ነሃ የሚመታችሁ። አትሙልኝ፣ ሌላ ሰው አታሙም እንዴ ሌላ ሰው እስቲ እሙ። ትዳራቸውን ፈተው ልጃቸውን አስቀምጠው ከሌላ ሴት የሚያምራቸው አሉ የለ እንዲ የሚታሙ አሉ። እሙ ነሱን እነሱን እሙልኝ እና አብረሽን እሙልኝ። በቃ እንዴ፣ ምን ሆናችሁ ነው? ስንት የሚታማ ሰው እያለ ቡርኬና አሚ ልታሙልኝ ትፈልጋላችሁ እንዴ? እንደዛ አይነት አሚት እኔ አልቀበል። የኔ ጆሮ ድፍን ነው። ሲጀመር እንደዛ አይነት ነገር አይሰማም። ለምን ይችን አብሮነታቸውን እኔ እኮ ለቅዱስ ሚካኤል እኮ ነግሬዋለሁኝ። እንደዛ አብሮ እንዲሆኑ ምን ምን ስሙን ጠርቶ ማን ያፈራል? የቅዱስ ሚካኤል ስም ጠርቶ ማን ያፈራለ? የምሬ ነው የምላችሁ። እኔ በሚዲያ እንኳን እኔ እግዚአብሔርን ነው ምላችሁ። ሚዲያ ላይ ብዙ ሰው አለ፣ ብዙ ሰው ማለት ነው። ሀይሜና ብሩኬ ግን ከማንም የሚወዳደሩ አይደሉም። እውነቱን ስነግራችሁ እግዚአብሔርን ነው ምላችሁና፣ ለምን ቢባል የሆነ አስመሳይ አያስመስሉም። የሆነ እውነቱን ፋክቱን ይዞ ነው የሚመጡት። ሀይሜ ጋር ቢባል እውነተኛውን ነገር በፕራንክ አዙራ ነው ይዛ የምመጠው። ብሩኬም እንደዛው በቃ የሆነ እውነተኛ ነገር እኛን ለማስተማር ነው፣ እንደ እንትን አድርገው የሚመጡት እንደ ድራማ አድርገው የሚያመጡት ማለት ነው። እና ብዙ ነገሮችን ተነሱ ላይክ ተምረናል። ይሄ የማይካድ እውነታ ነው። አያስመስሉም። ለዶራር ምራም ብለው አያስመስሉም። ፋክት እውነት እውነቷን ነው እያወሩ እንትን የሚሉት እና ለዛም ነው እንደዚ ጣብር ግፍ ያልንላቸው እና አብሮ ሲሆኑ ደስተኛ ልንሆን ሲገባን ይሄ የእሱ ንብረት ነው ይህ እሷ ንብረት ነው እየተባለ መንሾካሾክ አያስፈልግም። አብሮ እስካሉ ድረስ የእሷ ነው የግል የእሱ ነው የግል የሚባል ነገር የለም። የጋራቸው ነው የሚባለው። አሁን ቡሩኬ መኪና ገዛ፣ የቡሩኬ ብቻ ነው ነው የሚባለው አይደለም። አብረው ነው ያሉት የሀይሚ ሁላ፣ የጋራቸው ነው የሚባለው እና ይሄ የራሴ የምትሉ ከሆነ መቼም ህይወትን ልትኖሩት አትችሉም አብራችሁ ከምትወዱት ሰው ጋር እምነት ምን ያክል ሰጥቷችሁ ምናምን ከዛ ሰው እየኖራችሁ ይሄ እኮ የግሌ ነው የምትሉ ከሆነ ይጠረጥርሻል ይጠረጥርሻል አንቅሮ ነው የሚተፋሽ ሌላ ወንድ አስቀምጠሽ ነዋ እኔ ለጊዜ ለመደበሪያ ነው እንዲዚ ያስቀመሽ ምናምን ይልሻል ወንድ ልጅ ኮነ ይሰማዋል ስለዚህ እውነተኛ ሰው ሆነን እንቅረብ ገንዘብን አናብልጥ ማለት አሁን ሀይሚ ልባማ ሴት ናት። የምሬ ነው ምላችሁ። ይሄ ስፍስፍስፍስፍ የምትል ለገንዘብ ስፍስፍስፍስፍ የምትል አይደለችም። ብር የሚገዛ ሴት አይደለችም፣ ፍቅር የሚገዛ ሴት ናት። እና ብር የሚገዛ ሴት ብትሆን ኖሮ፣ ይሄ ገንዘብ ወዳጅ ብትሆን ኖሮ እንደዚህ በፍቅር እዚ ጋ ጣብርግፍ አትልም ነበረ፣ እዚ ጋ አታገኟትም ነበረ። ለምን ከተባለ ሀይሚ ብዙ መስራት የምትችል ሰው ነች የምሬ ነው። ከዚህም በላይ ብዙ ነገሮችን መስራት የምትችል በጣም ጠንካራ ሴት ናት። ገንዘብ ፈላጊ ብትሆን ኖሮ ብዙ ወንዶች ሚዲያ ላይ ይፈልጓታል፣ ብዙ ወንዶች አብሯት እንድትተውንላቸው ማለት ነው። ሶ ግን አንደኛ በክብሯ አትደራደርም። ሁለተኛ ነገር ደግሞ ለነገ ካለች ወንድ ጋር ነው ተጋፍጣ እዚ ጋ ሚዲያ ላይ የመጣችው ከማንንም ጋራ እሱም እሷም ብዙ ሳይራመዱ ብሩኬ ከሚያ ብሩኬ እዚ ጋ ከፍሬንዶቹ ጋራ ነው የመጣው እዚ ጋ ለፕራንክም ቢሆን ማለት ነው። ሃይሚ ደግሞ የራሱን ጓደኞችን ነው ይዛ የመጣው ሚዲያ ላይ ማለት ነው። እዚ ጋ ፕራንክ ለማድረግ ብሩኬ የጋራ ጓደኛቸውን ነው ይዛ የመጣው እና ገንዘብ አፍቃሪ ብትሆን ኖሮ ዛሬ ከብሩኬ ጋራ እንደዚህ ቅልጥፍጥፍ ብላ ብሩኬም እንደዛው ምናምን ነገር እንደዛም ቢሆን ኖሮ እዚ ጋ አብሮ ሆኖ አታገኟቸውም ነበረ። የምሪን ነው። ዛሬ ከከሌ ጋ ታይታ ነገ እንደዛ ብሩኬም ከከሌ ጋ ዛሬ ታይተው ነገም እንደዛ መስራት የሚችሉ ናቸው ሁለቱም። የምሪን ነው። እና ይሄ ሰውን አንዳንድ ጊዜ እንትናት ኦቨር በሌላ ነገር ባናስብ ባንመለከት ጥሩ ነው። የራሳችንን ህይወት በምን አይነት መንገድ ማስተካከል እንዳለብን አንዳንድ ጊዜ ከሰው ህይወት ወጣ ብለን ብናስብ ጥሩ ነው። የዛን ያክል ምቀኛ ባንሆን ጥሩ ነው። እውነት ይህንን አልሽ ማለት ላይክ የሃይሚን ደስታ አትፈልም። እንዲያውም እኔ ሃይሚን በጣም እወዳ ነበረ ከብሩኬ በላይ አሁን እኔ የቡሩኬ ነኝ ጭራሽ እኮ ብላ፣ እኮ ነው እንደዛ ብላ እኮ ነው ያወራችሁና ለዛም ስለተበሳጭሁ ነው ይህን ቪዲዮ መስራት የፈለግኩትኝና እንደዚህ በራሳችሁ ማትተማመኑ ከሆነ ሰውን አታድንቁ፣ አትውደዱ፣ አትከተሉ። በቃ አለቀ። ሰው ልጅ በራሱ መተማመን አለበት። የሆነን ሰው ለመውደድ፣ የሆነን ሰው ለመከተል፣ የሆነን ሰው ጎበዝ ነህ ለማለት በጀመሪያ እኔ ጎበዝ ሲሆን ነው እኔ ጎበዝ ነኝ ብዬ ስለማስብ ነው። በቃ ሰው ላይ የሰው መልካም ጎን እንደዚህ የሚታያል።